በዓለም ላይ ከ50 እስከ 70 ሚሊዮን ሰዎች የሳምባ ደም ግፊት ህመም አለባቸው ተብሎ ይገመታል። የዓለም ህዝብ የመኖሪያ ዕድሜ ከፍ እያለ ሲሄድ ቁጥሩ ከዚህ በላይ ከፍ ሊል እንደሚችል ነው የሚገለጸው ይህ ህመም እድሜያቸው በገፉ ሰዎች ላይ የተለመደ ሲሆን ከስልሳ አምስት አመት በላይ የሆኑ አዋቂዎች ላይ ከአስር ሰዎች አንዱ ላይ ይከሰታል። እድሜ ከፍ ባለ ቁጥር ለዚህ ህመም የመጋለጥ እድል ከፍ እያለ እንደሚሄድም ይነገራል። እድሜያቸው አርባን የተሻገሩ ሰዎች በህይወታቸው በዚህ ህመም የመያዝ ስጋት አላቸው። አድማጮች፣ ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት ስለ ሳምባ ደም ግፊት ወይም ፐልምነሪ ሃይፐርቴንሽን የምንነግራችሁን ይዘናል። በጉዳዩ ላይ ሙያዊ ማብራሪያ የሰጡን በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የውስጥ ደዌ ህክምና ክፍል ኃላፊ የውስጥ ደዌ ስፔሻሊስት እና የሳምባና ጽኑ ህሙማን ማንሰብ ስፔሻሊስት የሆኑት ዶክተር አምሳሉ ቢተው ናቸው። በቅድሚያ ዶክተር አምሳሉ የሳምባ ደም ግፊት ምን ማለት ነው የሚለውን ያብራራሉ። ፕልመናሪ ሃይፐርቴንሽን ማለት ልብና ሳምባ የሚገናኙባቸው የደም ስሮች አሉ። አሁን ብዙ ጊዜ ፕልመናሪ ሃይፐርቴንሽን የምንለው ሁለቱን የሚያገናኘው የደም ስር ግፊቱ በጣም ሲጨምር ማለት ነው እና ኖርማሊ በግራ በኩል ያለው የሳምባ ክፍል ያለው የደም ስሮች ግፊታቸው በጣም ከፍ ያለ ነው። ከግራው ሳምባ ይዘው ወደ ውጭ የሚሄዱ ናቸው እና በዛ ውስጥ የሚከሰተው ግፊት ያው ብዙ ጊዜ የደም ግፊት በሽታ ምንለው ሃይፐርቴንሽን የምንለው ነው። አሁን የምናወራው ግን በቀኝ የሳምባ ክፍል እና ያሉት በደም ዝውውሮች ላይ የሚከሰተውን ችግር ነው በሁለቱ ስሮች ላይ እና ኖርማሊ እነዚህ ላይ ያለው ፕሬዥሩ በጣም ዝቅ ያለ ነው አምስት ሚሊ ሜትር ሜርኩሪ እና እስከ 25 ሚሊ ሜትር ሜርኩሪ ነው በአማካይ 20 ሚሊ ሜትር ሜርኩሪ ነው የሚሆነው ፓልመነሪ አርተሪያል ፕሬዥር ምንድ ነው? ከዛ በላይ ከፍ ሲል ግፊቱ ይህ ምን ይባላል? ፓልመነሪ ሃይፐርቴንሽን ወይ ደግሞ በየሳምባ የደም ስሮች የግፊት የመጨመር መጠን ተብሎ ይታወቃል፣ ወይ ደግሞ የሳምባ ደምስሮች ግፊት ማለት እንችላለን። ይሄ ነው ፓልመነሪ ሃይፐርቴንሽን ማለት ነው። የዚህ ህመም መነሻ ምክንያቶች ምንድን ናቸው ያልናቸው ዶክተር አምሳሉ አሁን የዓለም ጤና ድርጅት በአምስት ይከፍለዋል እሱ ነው የተሻለው አንደኛው ምንለው ምንድ ነው ኢዲዮፓቲክ ወይ ምክንያቱ ማይታወቅ ይለው እና እዛ ዝርዝር ውስጥ የሚጠቅሳቸው ነገሮች አሉ ዝርዝሮቹ አንደኛ የደም ግድግዳ ላይ ያሉ በጣም ኮላጅን የምንላቸው ከነሱ ጋር ተያይዘው የሚመጣ ችግር ሊሆን ይችላል ኤች አይ ቪንም እዛ ውስጥ ያካትታሉ ኤች አይ ቪ ያላቸው ሰዎች ፓልመናሪ ሃይፐርቴንሽን ወይ ደግሞ የሳምባ የደም ስር ግፊት ሊያጋጥማቸው ይችላል ግን ምክንያቱ በደም ስለማይታወቅ ከኤች አይ ቪ ጋር ቢገናኝ ኤች አይ ቪ ያላቸው ሰዎች እዛ ያስገባሉ ይሄ ሺስቶ ዘመያሲስ ወይ ደግሞ ብልሃረዚያ የምንለውም የሚያስከትለው እንደዚህ አይነት ችግር አለ፣ የፐልመናሪ ሃይፐርቴንሽን ችግር አለ። እሱም የመጀመሪያው ምክንያቱ አይታወቅም ከሚባሉት ግሩፕ ውስጥ ነው የሚመደበው። ምክንያት ለምንድ ነው እንደዚያ የሚባለው? በሽታው አለ፣ ከበሽታው ጋር እንደሚገናኝ የሚታወቃል፣ ግን እንዴት አድርጎ በሽታውያን ያን እንደሚያመጣው ስለማይታወቅ ነው። ኢዲዮፓቲክ መንስኤው የማይታወቅ የሚሏቸው። ሁለተኛው ከልብ በሽታ ጋር ከግራ ክፍል የልብ በሽታ ጋር የሚገናኙ ነው። የግራ ክፍል የልብ በሽታ የምንላቸው የልብ የደም ስሮች ችግር ሊኖር ይችላል፣ የኮሮና የሚባሉት የልብ ቫልቮች ወይ ደግሞ መስኮቶች ወይ ደግሞ መግቢያና መውጫ በሮች ችግር ሊሆን ይችላል። ቫልቭላረት ዲዚዝ ሊሆን ይችላል። ወይም ደግሞ የልብ ጡንቻ ሊሆን ይችላል። ይሄ ካርዲዮ ማዮፓቲ የምንላቸው ሊሆን ይችላል። ወይም የልብ መሸፈኛ ፓሪካርዲያ ሊዝ ምንላቸው፣ እነዚህ ሁሉ በሂደት የግራ ሳምባው ላይ የሚያደርጉት ተጽዕኖ የገፋ ሲሄድ ቀኝ ሳምባው ላይም ከግራ የልብ ክፍል አልፈው የቀኝ የልብ ክፍል ላይ ተጽዕኖ ሲፈጥሩ ያው በተጓዳኝ ደግሞ ያ የደምስሩ ወይ ደግሞ የሳምባ የደምስር ፕሬጀርም አብሮ ይጨምራል። ይሄ ከልብ በሽታ ተያያዥነት የሚመጣ ፓልሚነሪ ሃይፐርቴንሽን ወይ ደግሞ የሳምባ የደም ግፊት ችግር ተብሎ የሚታወቅ ነው። ሶስተኛው ከሳምባ ችግር ጋር የሚመጣ ነው። የሳምባ ችግር በጣም እየገፋ ሲሄድ እንደዚህ አይነት ችግሮች ያመጣል። ለምሳሌ ሲኦፒዲ፣ አየር ወደ ውጭና ወደ ውስጥ የማዘዋወር ሂደቱ ሲተጓጎል የሚመጣ የሳምባ ችግር፣ ይሄ ሲኦፒዲ ምንለው እየቆየ ሲሄድ እንደዚህ አይነት የሳምባ የደም ግፊት ሊጨምር ይችላል። ኢንተርስቲሽ ያለ እንግዲህ የሳምባ የአየር መቀያየርበት ቦታ ይሄ ከአልቬዮላዮቹን የሚሸፍነው አካባቢ ያለው የሳምባ ክፍል ላይ እየጠጠረ ሲመጣ ባህሪው እየተቀየረ ሲመጣ ምን ይሆናል? የአየር ዝውውሩም እየቀነሰ ኦክሲጅኑ እየቀነሰ ይመጣል። እየቆየ ሲሄድ ምን ያመጣል? የደም ስሮቹም ላይ ለውጥ ያመጣል፣ ግፊቱን ያመጣል። ይሄ ኢንተርስቲሻል ላንግ ዲዚዝ የምንለው ነው። ሌላ የሳምባ ችግሮች ለምሳሌ በቲቪ በጣም ሳምባው ከመጠን በላይ ከተጠቃ ሳምባው በካንሰር ወይም በሌላ ምክንያት ሲጎዳ የአየር ዝውውሩ መጠን እየቀነሰ እና ኦክስጅን መጠናቸው እየቀነሰ ሲመጣ ያው ደም ስሮቹ ላይ ተጽዕኖ እየፈጠረ ነው ይመጣ። ፕሬጀራቸው እየጨመረ ነው የኦክስጅን መጠኖ ሲቀነስ እነሱ እንዲቆጡ ያደርጋቸዋልና ይሄ ሶስተኛው አይነት ማለት ነው። አራተኛው አይነት ፓልመነሪ ኢምቦሊዝም ያልነው የደም መርጋት ችግር በአግባቡ ካልተጠቀመና አንዳንድ ላይ የደም ስሮች ላይ ግድግዳው ላይ የሚቶ ጠባሳ ነገር ስለሚኖር አንዳንድ ሰዎች ላይ ፓልመነሪ ሃይፐርቴንሽን ወይ ሳምባ የደም ስሮች ግፊት ሊጨምር ይችላል። ይሄ አራተኛው ነው አምስተኛው ሚስሌኔስ የምንላቸው ናቸው ምንም ይሄ ነው የማይባሉ በሽታዎች አሉ አንዳንድ በሽታዎች ኤስ ኤል ኢ እንደዚህ የምንላቸው በሽታዎች አሉ እነሱም እንደዚህ አይነት ችግር ሊያመጡ ይችላሉ እና እነዚህ በአምስት ክፍሎች ነው የሚከፈለው። በዚህ ህመም የተያዙ ሰዎች ከፍተኛ የሆነ የድካምና የትንፋሽ ማጠር ስሜት እንደሚሰማቸው የገለጹት ባለሙያው ሌሎች የሚታዩ ምልክቶች መኖራቸውንም ነግረውናል የተለመደው ዋናው ምልክት ድካም ነው፣ ትንፋሽ ማጠር ነው። ሳል ብዙ ጊዜ የላቸውም። ትንፋሽ ማጠርና አንዳንዶቹ ላይ የኦክሲጅን መጠናቸው ይቀንሳል። እና ሁለቱ ምልክቶች ናቸው በደንብ የሚታዩት። ሌላ ግን አብዛኛው ምልክታቸው ከዋናው ህመማቸው ጋር የተያያዘ ሊሆን ይችላል። የመጀመሪያዎች ግሩፕ ዋን የምንላቸው ሌላ ህመም ግልጽ የሆነ ነገር የሌላቸው ከኤች አይ ቪ እና ከዚህ ከብላረዚያዎች ግን ምንም ምልክት ላይኖራቸው ይችላል። የሚኖራቸው ምልክት በጣም ይደክማቸዋል እና ትንፋሽ ማጠር ይኖራል። ኦክሲጅናቸው ሊቀንስ ይችላል። እየገፋ ሲሄድ የቀኙ የልብ ክፍል በጣም እየታወቀ ሲሄድ ግን እግራቸው ሊያብጥ ይችላል። የጉበታቸው መጠን ሊጨምር ይችላል። ሆዳቸው ሊያብጥ ይችላል። እሱ በጣም ከፍተኛ ደረጃ ሲደርስ የሚመጣ ነው። ግን አብዛኛው ግን የመጀመሪያ ደረጃ ምልክታቸው ግን ድካምና ትንፋሽ ማጠራ ይሄ ህመም ከሳምባ ውጭ ሌላ የሰውነታችን ክፍል ላይ ይዞ ሊመጣ የሚችለው ተጓዳኝ ችግር አለ ወይ ያልናቸው ባለሙያው፣ አዎ በጣም በጣም የሚያመጣው ጽኑ ልብ ላይ ከፍተኛ ችግር ነው የሚያመጣው፣ እና የሰዎችን የመኖሪያ እድሜያቸውን ሁሉ ሊቀንስ ይችላል። ምክንያቱም ቀላል ነገር አይደለም፣ ሕክምናው ራሱ ቀላል አይደለም። የተወሳሰበ አካሄድ ያለው ሕክምና ነው እና ይሄ ነገር ከተከሰተ በኋላ ሰዎች ያው የመኖር እድሜያቸው ሊቀንስ ይችላል። ግን ምንድን ነው ከሱ በተጨማሪ ደግሞ ኳሊቲ ኦፍ ላይፍ የህይወት ጥራታቸውን በጣም ይዛባል። ድካም አለ፣ ትንፋሽ ማጠር አለ፣ ኦክሲጅን መውረድ አለ። ኦክሲጅን ሊጠቀሙ ይችላሉ። ከዛ እየገፋ ሲሄድ ደግሞ የቀኝ ልባቸው ጋ የሚያስከትለው ተጽዕኖ የሰውነት ማበት እየባሰ መሄድ፣ ያው መጨረሻ ላይ ደግሞ ህይወታቸውን አደጋ ላይ ሊያጋልጠው ይችላል እነዚህ ችግሮች ያመጣል። ህመሙን ለመከላከል በቅድሚያ ምክንያቶችን ለይቶ ማወቅ ተገቢ ነው ይላሉ ዶክተር አምሳሉ። ለመከላከል በተለይ ምክንያቶቹ የሚታወቅ ሁለተኛው ግሩፕ የምንለው ከልብ ጋር የሚያያዘው በትክክል የልብ ህክምናቸውን በትክክል ማድረግ አለባቸው። አሁን ምንም ስላልተሰማቸው አሁን ምንም ስላልታየ ብቻ ሳይሆን ሐኪሙ በሚሰጣቸው መመሪያ መሰረት የልብ ችግር ያላቸው የልብ ህክምናቸውን ባግባቡ፣ የሳምባ ችግር ያላቸው የሳምባ ህክምናቸውን ባግባቡ፣ ሌሎች እንደ ብላሃረዚያ ኤች አይቪ ያላቸው ደግሞ ነገሩ ከመከሰቱ በፊት ቅድመ ምርመራ ማድረግ አለባቸው። ያው የልብ ምርመራ በቀላሉ እንኳን ኢኮካርዲዮግራፊ ወይም የልብ አልትራሳውንድ በማድረግ ፕሬጀራቸው ምን ያህል እንዳለ መገመት ማወቅ ይቻላል። እሱን እሱን በማድረግ ከመከሰቱ በፊት ነገሩ አንዳንድ የሚደረጉ ጥንቃቄዎችን ማድረግ ይቻላል። አራተኛው ግሩፕም ይሄ ከደም ርጋቱ ያለውን የደም ርጋቱን ቶሎ ሲከሰት ጊዜ ከመውሰዱ በፊት ተገቢውን ህክምና ማድረግ ማቅለጫውን የሚያስፈልግ ከሆነ እሱን ማድረግ ተመልሶ ተጨማሪ መጓጎል እንዳይከሰሱ መድኃኒት ማድረግ ያለውን የረጋውን ደግሞ በኦፕሬሽን ማውጣት ካስፈለገ ደግሞ እሱን በማድረግ መከላከል እንችላለን። ህክምናው እንደየ ህመሙ ምክንያቶች የሚለያይ መሆኑንም ባለሙያው ነግረውናል። የመጀመሪያው አይነት ግሩፕ የራሱ ህክምና መድኃኒቶች አሉ። የተለያዩ መድኃኒቶች አሉ። አንድ፣ ሁለት፣ ሶስት፣ አራት ብለን ምንጠቅሳቸዋሉ። ፎስፎዳስተሬዝ ኢንሂቢተርስ፣ ኢንዶተላይን ሪሴፕተር ብሎከርስ የምንላቸው መድኃኒቶች አሉ። መጀመሪያ እሱ እሱ ማጠቃላይ ከመድረስ በፊት ብዙም ዲቴል ምርመራዎች እናደርጋለን። ከልብ ጋር የተያያዥነት እንዳይኖረው፣ ከሳምባ ተያያዥነት እንዳይኖረው፣ ከደም መርጋት ችግር ጋር ተያያዥነት እንዳይኖረው፣ እነሱን አለመኖራቸውን ካረጋገጥን በኋላ ምንድነው የሚደረገው? ራይት ሃርት ካቴተራይዜሽን ምንድነው? የሆነ ቱቦ ይገባል በደም ስር ውስጥ እያንዳንዱ ቦታ ያለውን የግፊት መጠን ይለካል። ከካፒላሪ በፊት፣ ከካፒላሪ በኋላ ያልንመለካቸው ነገሮች አሉ። እሱም ብቻ ሳይሆን መድኃኒትም እዛው ውስጥ እየተላከ ይታያል። እንዴት መድኃኒት ሲሰጠው ምን ያህል ይሰፋል፣ ምን ያህል ፕሬዠሩ ይቀንሳል የሚለውን መድኃኒት በሱ ውስጥ ቸክ ይደረግና እነዚህ ሰዎች ለዘ መድኃኒት ግብረ መልስ የሚሰጡ ከሆነ ይህ ምርመራ ካለቀ በኋላ መድኃኒት ይሰጣል። መድኃኒት ይሰጣሉ። መድኃኒታቸውን ይከታተላሉ። ጥሩ ነው። ድካማቸውን ይቀንስላቸዋል። ትንፋሽ ማጠሩ ይቀንስላቸዋል በተወሰነ መልኩ። የህይወት ጥራታቸውም ጥሩ ይሆናል። የመኖር እድሜያቸውንም ሊያራዝምላቸው ይችላል። ሌሎቹ ግን ግሩፕ ሁለት ሶስት እና አራት ያሉት ምክንያቱን ነው የምናክመው እንጂ ለራሱ እነዛን የግሩፕ የምንጠቀምባቸው መድኃኒት ለነሱ የምንሰጣቸው ተገቢውን መልስ አያገኝም፣ እና የሚሆነው ነገር ምንድን ነው? ለእነሱ በተቻለ መጠን ዋናው ምክንያት ላይ ነው የምንረባረበው እንደዚህ በማድረግ በመጨረሻም ዶክተር አምሳሉ ህመሙ ከሌሎች ህመም ጋር የመመሳሰል ባህሪ ስላለው ምልክቶቹን ስናይ ሐኪም ጋር ቀርበን መመርመር እንዳለብን ነግረውናል። ይህ ህመም እንደ አፍሪካና መካከለኛው ምስራቅ ያሉ ዝቅተኛና ና መካከለኛ ገቢ ባላቸው ሀገራት ውስጥ በስፋት የሚከሰት ነው።